በቃም የምሥራች ኢትዮጵያችን ዳግም ኩራት ኢትዮጵያ ከፈጣሪዋ የተቸራትን አንጡራ የውሃ ሀብቷን በራሷ ሀብት በራሷ ጉልበትና እውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ይህ አንፀባራቂ ስኬት እንደ ወትሮው ቀደምት አባቶቻችን እንዳወረሱን የአድዋው ድል ሁሉ ለመላ ጥቁር ሕዝቦች በተለይም ደግሞ በድህነት ለሚማቅቁ አፍሪካውያን ሀብታቸውን ተጠቅመው በዘመኑ የልማት አርበኝነት የአይበገሬነትና በራስ አቅም የይቻላል መንፈስ ተምሳሌት በመሆን በክብር ተጠናቋል። ጠላቶቻችን በኢትዮጵያ የኢኮኖሚ አቅመቢስነት የተዘባበቱ የዘረጉትን ያይሳካላቸውን ትርክት ጥሰንና በታጥሰን ይኸው በጋራ አንድነት ቆመን ለቅኝ ገዢዎች ያልተንበረከክን ለዓለም ማህበረሰብ እንዳረጋገጥን ሁሉ፣ ዛሬም በድጋሜ በልማት በፍፁም የአርበኝነት መንፈስ ልማት የልማ ይሄን ግድብ አጠናቀን ለመላ አፍሪካውያን ምሳሌ ሆነን ተገኝተናል። ኢትዮጵያ እንደ አድዋ ድል ሁሉ የውስጥም ሆነ የውስጥ ጠላቶቿን በዓለም አደባባይ ሞግታ በመጨረሻም የራሷን አንጥሮ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታና አገዛ በየጊዜው የገጠማትን ውስጣዊ ችግር ተቋቁማ የሕዝቦቿን አንድነትና የአይበገሬነት ልምምድ እንደ ሁነኛ አቅም ተጠቅማ ከታላቁ የአድዋ ድል በኋላ ይህው ግድቧን አጠናቃ በዓለም አደባባይ የተጎናጸፈችው ሁለተኛው ምስለ አድዋ ሆኖ ለዓለም አስረክባ ትገኛለች። በዘመናችን የፈጸምነው ለታሪክ እና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊት የኢትዮጵያን ተስፋ የተገለጠበትና የዘመኑ ሕያው መገለጫችን ሆኖ ተጠናቋል። የህዳሴ ግድባችን በእንዲህ አይነት ሁኔታ መጠናቀቁ ዘርፉ ብዙ ጥቅሞችን ለሀገራችን ኢትዮጵያ እንደሚያስገኝ ወይም እንዳስገኘ የታመነ ጉዳይ ነው። የሀገራችን የመብራት ኃይል ወይም ኮረንቲ ተጠቃሚ የሚሆነው እና በየገጠሩ በማገዶ በጭስ የሚሰቃይ የሆነ የህብረተሰብ ክፍል የኑሮና የጤና ሁኔታ በእጅጉ የሚያሻሽል በኤሌክትሪክ ጥረት ምክንያት እየሰጓጎለ የሚየው የሚገኘውን የኢኮኖሚ ልማት በተለይም ደግሞ የኢንዱስትሪና የአገልግሎት ዘርፍ ከማህበራዊ ልማት ዘርፍም በጤናና በትምህርት ዘርፍም በእጅጉ የሚያሻሽል ነው። አፍሪካውያንን በተለይ ጎረቤቶቻችንን በኤሌክትሪክ መሰረተ ልማት የሚያስተሳስር ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማች የነበረ ቢሆንም ይህን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይህን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እናነቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያም በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠነቋል። ታላቁ የህዳሴ ግድብ የኢትዮጵያን ቅቡልነት ያሻሻለ የልማት ተጠቃሚነቱን የሚያሳልጥና አዳዲስ የመልማት ጸጋዎችን ያስገኘ በትልቁ ከፈጣሪ የተሰጠን የህዝባችን በህዝባችን አበርክቶ የተረጋገጠበት በመንግስታችን የተገኘ ትጋት የተገኘ ገጸ በረከት ነው ብሎ መግለጽ ይቻላል። በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች፣ እህት ወንድሞች፣ እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን የታሪካችንና የህዝባችንን ከፍታ በሚመጥን መልኩ ልማትና በልጽግና እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሬን ለማቅረብ እወዳለሁ። የታላቁ ህዳሴ ግድብ ተመርቆ ወደ ሥራ መግባቱ ለመደገፍ የተገኛችሁ ሁሉም እንኳን በደህና መጣችሁ እንኳን ደስ አላችሁ፣ እንኳንም ከዘመን ዘመን አሸጋገረን ለአዲሱ ዓመት በሰላም አደረሳችሁ ማለት እፈልጋለሁ። አገራችን ኢትዮጵያ ቀደምት የስልጣኔ ባለቤት፣ የሰው ልጅ መገኛ፣ ሰፊ የግዛቶዘን የነበራት ክብሯንና ነፃነቷን ጠበቃ ጠብቃ የኖረች የታፈረች እና የተከበረች ሀገር ናት። ታሪካዊ ጠላቶቻችን እና የውስጥ ተላላኪዎች ዛሬም ድረስ ኢትዮጵያ ከጦርነት እንዳትወጣ በጦርነት ታሪክ ውስጥ እንድትኖር ጦርነትና ግጭት የወለደው ድህነትና ኋላቀርነት መለያ እንዲሆን ተገድዳ ቆይታለች። ይህን የድህነትና የኋላቀርነት የግጭት ታሪክ ለመቀየር ልጆቿ አርቀው ተመልክተው በትልቁ አስበው እና አቅደው ወደ ቀደመ ክብሯ ለመመለስ ሥራ ተጀምሯል። ጳጉሜ 4 2017 ዓ.ም በይፋ የተመረቀው ታላቁ የኢትዮጵያ ሕዳሴ ግድብ የኢትዮጵያን የቁልቁለት ጉዞ ያበቃ መሆኑንና የኢትዮጵያ የብልጽግና ጉዞ ዳግም ጅማሮ ማሳያ ነው። ታላቁ የኢትዮጵያ ሕዳሴ ግድብ የታሪክን ጥፋት ማሳያ፣ የኢትዮጵያውያን ያሸነፊነት፣ ያይበገረነት ማሳያ የንጋት ዘመን ማሰሪያ፣ የብልጽግና ጉዞ አይቀሬ መገለጫ። ከዚህ በኋላ ኢትዮጵያውያን አንድ ሁነን ቆመን የማናሳካው የሚያቅተን ምንም ነገር እንደሌለ የዘመናችን ዳግማዊ አድዋ በዚህ ዘመን ትውልድ ተጽፏል። ከተማችን ባህር ዳር የዓለም ተወዳዳሪ ተመራጭ ከተማ ውብ ዝባረንጓዴ የቱሪዝምና ኢንቨስትመንት መዳረሻ የማድረግ ራዕያችንን ለማሳካት የጀመረውን ጉዞ አጠናክረን እንቀጥላለን። አያቶቻችን፣ አባቶቻችን፣ እናቶቻችን ሲያለቅሱበት ሲያዝኑበት የቆዩትን ግድብ ዛሬ ይህ ትውልድ እንደዚህ ደረጃ አድርሶ በእጃችን ማስገባታቸው ተሰዶ ሆኖ የነበረውን ወደ ሀገሩ መመለሳችን ክብርና ደስታ ይገባናል። ልንኮራበት ይገባል። እንድንኮራበትም ሆነናል። ህብረተሰቡ አሁን የይቻላል መንፈስ አድሮበታል። ከራሴ ጀምሮ ይቻላል። አይቻልም የሚባል የሚባል ነገር ሲያፍረከርከን የቆየው አሁን አምነንበታል። እንደምንችል አይተናል፣ አሳይተናል። በሚዲያ በእጃችን ጨብጠነዋል። አሁን ለሚቀጥለው ከዚህ የበለጠ መስራት የምንችል እያደረገን ያለ ጠንካራ መሪ አለን። እናሳካዋለን እንጨርሰዋለን። እንጀምረዋለን፣ እንጨርሰዋለን። በጣም ደስ ነው ያለኝ። አባይ ማደሪያ የሌለው ግንድ ይዞ ይዘራል እየተባለ ነበር የሚባልለት። አሁን ግን እንኳን ግድብ ወርቅ ይዞን ለኛ ይመጣል። አሁን ሙሉ ሀብታችንን አግኝተናል የእኛነታችንንም ስላገኘነ በጣም ደስ ብሎኛል። በጣም ደስ ብሎኛል አባይ በመገደቡ። ያው ብዙ መስዋዕት የተከፈለበት ግድብ ነው እና ተጠናቆ ማየታችን በጣም ደስተኛ ደስ ብሎኛል። አንድ መሆን አለብና እንደዚህ ለምሳሌ አበይ ግድብ ተመርቆ እንዳየ ነው ሁሉ ያ የተባሉ ነገሮች ተጨርሰው እንድናይ ህብረተሰቡ አንድነት መቆም አለበት። በጣም ደስ ብሎኛል። እንደ ግል የኢትዮጵያ ትልቁም ትንሹም የኢትዮጵያ ዜጋ አጠቃላይ ብዙ ድካም ደክሞበት ያገኘ ውጤት ነው እና ብዙ ዘመናት በኋላ ዛሬ በኢትዮጵያ ቀኑ አበርቶ ላይ የታይ በእውነቱ በቃ እና ለአበይ ለወደፊት ኢትዮጵያ ቀኖ ጦላት መብራት ምንም ሳትቸገር ትኖራለች ብዬ አስባለሁ። በጣም ደስ ብሎኛ ደስታዬ እንደገለ መግለጽ መላ ኢትዮጵያ ህዝብን እንኳን ደስ ያላችሁ ማለት ትፈልጋለሁ። መላ ኢትዮጵያ ህዝብ የሚፈልገውን ሀሳብ አሳቅቶ ልማቱን አሳልቶ ወደፊት የተሻለ ዜጋ ከሌላ ሀገሮች ከመበደርና ከሌላ ሀገር ወደ ሌላ ሀገር ዜጎች ከመሰደድ ይድናል። ሰርቶ ይቀየራል ማለት ነው በገዛ ሀገሩ